ከቅርብ ዓመታት ወዲህ በኢትዮጵያ የተማሪዎች ምገባ በልማት ፖሊሲ ተካቶ ተግባራዊ እየተደረገ ይገኛል። ይህም በርካታ ተማሪዎችን ወደ ትምህርት ቤት እንዲመለሱ ያስቻለና በችግር ውስጥ ልጆቻቸውን ለሚያስተምሩ ወላጆችም እፎይታን የፈጠረ ነው። ፋና ቴሌቪዥን በሸገር ከተማ አስተዳደር ገፈርሰ ጉጄ ክፍለ ከተማ በሚገኘው ሸገር የግዱ ሞዴል አንደኛ ደረጃ ትምህርት ቤት ተገኝቶ የተማሪዎች ምገባ ሂደትን የቃኘ ሲሆን ፕሮግራሙ ከመጀመሩ አስቀድሞ ለተለያዩ ፈተናዎች ሲጋለጡ እንደነበር ተማሪዎች አስረድተዋል። ይሁንና የምገባ ፕሮግራሙ በትምህርታቸው ላይ ትኩረት እንዲያደርጉም ያስችሏቸዋል የሮጀል ቀባ ቲቭ ዋንፍ ደነድፍ ኖፊ ረኪሱስ ደንዳ መጀመሪያ ምግብ ራሳችን ነበር ከቤት ይዘን የምንመጣው። ምግብ የማይይዙ ባዶ ሆዳቸውን የሚማሩ ተማሪዎችም ነበሩ። እየተራቡ መማር ህመም ያመጣል። አስተማሪ የሚያስተምረው ትምህርት አይገባም። ይሁንና ይህ ፕሮግራም መጀመሩ ጥሩ ሆኗል። ትምህርታችንንም በአግባቡ እየተማርን ነው። እርግኛ ኒኩን የገሌ በሩምሰኮ ሴራን የገላ ጠዋት እስከ ሁለት ሰዓት ትምህርት ቤት እንደርሳለን። እንደመጣንም እዚሁ ቁርሳችንን በልተን ወደ መማሪያ ክፍላችን እንገባለን። ምስርም፣ ጎመንም ሌሎች ምግቦች ያዘጋጁልናል። በቀን ሁለቴ ቁርስና ምሳ እዚሁ እምበላለን። ፕሮግራሙ ከጀመረ ቆይቷል። ቁርስ ላይ ዳቦ ፍርፍርና ሻይ ይቀርብልናል። ምሳ ላይ ደግሞ ድንች ምስርና ሌሎችም ይቀርቡልናል። ምግብ በአግባቡ በማግኘታችን ትምህርታችንን በትኩረት እንድንከታተል አስችሎናል። ፈተናው በተማሪዎች ላይ ብቻ ሳይሆን በችግር ውስጥ ሆነው ልጆቻቸውን በሚያስተምሩ ወላጆችም ላይ እጅጉን ያየለ ነበር። ይሁንና አሁን ፕሮግራሙ መጀመሩ ለወላጆችም እፎይታን የፈጠረና መምህራንም ለትምህርት የተዘጋጀ አይምሮ እንዲያስተምሩ ያስቻላቸው መሆኑም ተጠቁሟል። ሀዋስንና ነው ከኛ ከንቀበኛ ቀበንጅሮ ማህበረሰባችን አቅም ያላቸው እንዳለ ሁሉ አቅመ ደካሞችም አሉ። በዚህም ወደ ትምህርት ቤት ምግብ ይዘው መምጣት የማይችሉም ብዙዎች ናቸው። በመሆኑም እንደዚህ በትምህርት ቤት የምገባ መርሃ ግብር መጀመሩ ጠቀሜታው ከፍ ያለ ነው። በተለይም ለአቅመ ደካማ ቤተሰቦች ትልቅ እፎይታን እየፈጠረ ነው። ማ ጋይዳ ተ መረቶ ከ ረት ን ርቀይ የተማሪዎች ምገባ ፋይዳው አቅመደካማ ተማሪዎችን እንዲጠቀሙ ማስቻል ሲሆን ሌላው ግን የተማሪዎች ብክነትን መቀነስ ላይም ሚናው የጎላ ነው። ሁሉም ተማሪ የምገባው ተጠቃሚ መሆኑም ተማሪዎቹ ለትምህርታቸው ተነሳሽነት እንዲኖራቸው አስችሏል። መምህራንም ሰዓታቸውን በአግባቡ እንዲጠቀሙም ማድረግ ችሏል። ለዚህም የፕሮግራሙ ጠቀሜታ ዘርፈ ብዙ ነው። ርባሱማን ክልል ትምህርት ቢሮ ኃላፊ ቶላ በሪሶ የምገባ ፕሮግራሙ ተደራሽነት ላይ ፈተናዎች ቢኖሩም በተከወነው ስራ ግን ከፍተኛ ውጤት መመዝገቡን አስረድተዋል። በኢትዮጵያ ኮንቴክስት ሰዎች ብዙ ጊዜ አንደርስታንድ የማያደርጉት ብቻ ውስጡ ያለፉ ሰዎች ብቻ የሚረዱት ክፍል ውስጥ ህጻናት ኒውትሬሽን ካላገኙ አስተማሪ የምለው ማዳመጥ አይችሉ ከታችም ጥሩ እድገት ኖሮት ኬጂ ውስጥም አልፎ ለትምህርቱም ኃላፊነት የሚወስድ ሆነው ክፍል ውስጥ ሲቀመጥ ሆዱ ባዶ ከሆነ ህፃኑ ማዳመጥ አይችልም። ያለ ይመስላል እንጂ የሚያዳምጥ አይሆንም። ምክንያቱም ረዥም ሰዓት ክፍል ውስጥ ኮንሰንትሬት ህፃናት ማድረግ አይችሉም፣ ረሀብ አይችሉም። ይሄንን ችግር ስላየን የኒውትሪሽን ወይም የምግብ ምገባ ስርዓት ጀምረናል። እንግዲህ ብዙ ቻሌንጆች አሉት። ከነ ቻሌንጁም እንግዲህ በምናቀርብበት ማቅረብ በቻልን ቦታዎች ላይ ህጻናት የተሻላይ ትምህርት አቀባበል ያለማቋረጥ ነገር የተማሪ ውጤት የማሻሻል ነገር አይተናል። በክልሉ ከ11 ሚሊዮን በላይ ተማሪዎች መኖራቸውን ያነሱት ኃላፊው የምገባ ሂደቱን ለማስፋት እየተሰራ መሆኑንም ተናግረዋል። እስካሁንም ከፍተኛ ቁጥር ያላቸው የመጀመሪያ ደረጃ ተማሪዎች የፕሮግራሙ ተጠቃሚ ሆነዋል። 11.9 ሚሊዮን ሰው ነው የምናስተምረው። 11.9 ሚሊዮን ተማሪ ውስጥ ፕራይመሪ ስኩል ላይ ያሉት ወደ 8.4 ሚሊዮን አካባቢ ነው። ይህን ሰው በየቀኑ ነው መመገብ ማለት ከባድ ነው ማለት ነው ስለዚህ እንዳሰብነው አልሄደም፣ ግን ሀሳቡ ጥሩ ነው። ወደ 40% አካባቢ ነው መመገብ የቻልነው ያው እየታገልን ነው ማለት ነው፣ ሁሉንም ለማድረስ። እንደ አገር የተማሪዎች ምገባ ፕሮግራም መጀመር የትምህርት ባህልን በማሻሻልና ወላጆችም ልጆቻቸውን እየተከታተሉ ወደ ትምህርት ቤት እንዲልጉ ከማስቻል አንጻር ከፍተኛ ተነሳሽነት መፍጠሩም ተመላክቷል።